ከገድ ሌት የሚለውን ነካ ተነካካ ቢመስለኝ፣ እኔ እንጃ አላወኩኝም። ልንካው ሌላ አካውንት እኮ ነው እኮ ነው አካውንቴ እንደምጠፋ አራት መቶ ብቻ እንደፈለኩ ብቻ ሰላም እንዴት ናችሁ፣ ውድ ቤተሰቦቻችን። እንግዲህ ዛሬ በሌላ ፕሮግራም መተንላችኋል። የሚገርም ሀሳብ አስቤያለሁ። ዛሬ ንቀል ነው ማለት ጋር እንግዲህ ቲክቶካችንን አውቄ ዲአክቲቬት አድርጌዋለሁ። አውቄ ሰነካካ ስጎሮክር ተደለተብኝ እላታለሁ። ምን አይነት ሪያክሽን ታሳየናለች፣ ምን ትላለች የሚለውን አብረን እንከታተል። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ምን አፕሊኬሽን ነው? ምን አፕሊኬሽኑ ነው? አፕሊኬሽኑ ማለት ታዲያ ምን ሆነ? ይጠፋብህ? ራሱ አካውንታችን የኛ? አዎ ይው አይገባም። እንዴት እምቢ አለኝ፣ ስከፍተው አላስገባኝ፣ እንደዚህ ነው የሚለው ምን ቲክቶክ ዲሌት ሆኖብህ ነው ወይስ ምንድነው? አልገባኝም። አዎ ቲክቶክ አፕሊኬሽኑ ነው ወይስ ቲክቶካችሁ? የኛው እንዴኛው አልከፍታል። አፕሊኬሽኑ ማ ያው አንቺ ጋር ማለ ቼክ አድርጊው። እኮ እየገባ ነው ቀይ ኔትወርክ አልከፈተም። እየነካካ ነበር አው ሴቲንግ ላይ ምናምን ቱ ስቴፕ ቬሪፊኬሽን ምናምን ይላል። እሺ ከዛ ዲሌት ምናምን ይላልና፣ እሺ እኔ ደግሞ ቼክ ላረገው እኮ ነው የነካሁት። ተሳስቼ ነክቼውን አላውቅም። እኔ ሴኩሪድ ማድረጌ ነው በኔ ቤት። ከዛ ዲሌት የሚለውን ነካኸው። ተነካካቢ መሰለኝ እኔ እንጃ አላወኩኝም። ልንከው አልንከው ግን ጣፋ በቃ ልክ ስነከው ቆየና እንትና አለ። እንደው የለም እኮ ማስተካከለ ይቻላል። ምንድን እንትኑ ነው ዲሌት ሆነ። እኔ እንጃ ዲሌት ሆነብኝ መሰለኝ። የለም እኮ እኮ አካውንታችን ብሎ ነገር ነው። ያው ሌላ አካውንት እኮ ነው እኮ እኔ እኮ ሳያውቅ አይደለም ግን እንድሰነካከው እኮ ነው። ትቀልዳለህ? ሲነካከው ምንም ዲሌት የሚል ያየት ዲሌት ብለ ዲሌት ሚል አልነካውኝም ነበረ ሴኪርድ ሴኪርድ ብሎ ፓስወርድ ነው እንጂ እንደዚህ ባዶ ይሆናል እንዴ? ግራ ገባኝ። አንተ ምን እያልክ እንደሆነ ግን አንድ የተለፋበት ቲክቶክ ዝም ዲሌት አደረኩት ትለኛለ እንዴ? መተክ እንዴ ታዲያ ምን እንደ ይሄን እዚህ የሚያስቸው ነገር መመለስ። ምን መመለስ? እስኪ መልሰው። ዲሌት ካደረኩ በኋላ እንዴት አድርጌ ነው መልሰው? እስኪ አንድ ቁጥር ጻፍና ዲሌት አርግ፣ ከዛ መልሰህ አምጣልኝ። አይደለም ቲክቶክ አፕሊኬሽን ኮንተን ዋና አካውንት ይቀርና፣ እስኪ መልሰህ አምጣ

ያስፈላ በእግዚአብሔር ምንድን ነው የሚያስቸውሽ? እንዴ እኔ እንደዚህ የሚያስችው ነገር አይደለም ወይ እና አስተካክለ አይደለ። እሺ አስተካክለሽ አስተካክለሽ ሰው ታዲያ ምን ይሄን ያህል እንደዚህ የሚያበሳጭ ነገር ነው? ጉብስ ጉሽ ብዬ ግንባርህ እንደስ ምንም ትፈልግ። አይ እኔ እንደዛ አይደለም ያልኩሽ፣ ግን በቃ የምናስተካክል ከሆነ ካልሆነ ነገር ወደ አዲስ ነገር ምንድን ነው መፍትሄው ወደሚለው ነው እንጂ እንደዚህ ግን፣ አንተ አንድ አመት ሙሉ ላይ ተቀሪሰናበት ቲክቶካችን ነው ወ 410 ምናምን ሺህ ፎሎወር ያለውን አካውንት ዲሊት አድርገህ ከዚህ በኋላ ስንት ጊዜ ሊፈጅብን ይችላል? እዛ ጋር ለመድረስ እንኳን የማታውቀውን ነገር ምን ያስተካክልሃል አንተ

የሚሆን መግባት አልቻልኩኝ እንዴ? ምን ስላል ቻልኩ እንዴ? ነገርኩ ታዲያ እኮ ማለት መልስልኝ ማለት ወይ ጣል አንድ አመት አቃጥዬ ወጣ እንደ ማለት ነው ያለው። ወሬ በቃ ላኩሽ። ያቃጠልኩት እኔ ነኝ እና ችግር አለው እያልክ ነው ያለው። አሁን ገብቷል። ቲክቶክ ስራችን እኮ ነው፣ ገንዘብ የምናገኝበት እኮ ነው። ገንዘብ አናገኝም፣ ስራችን አይደለም አላልኩም። እሺ፣ እሺ፣ እሺ፣ ምንድን ነው እያልክ ያለው አሁን? እንደ ኖርማል ነው በቃ። ሰው መርካቶ ራሱ ሲቃጠልበት እንዴ ስንት ነገር ነው ሊፈጠር ይችላል እኮ እሺ ምን ላድርግ ታዲያ እሺ ተፈጠረ አሁን ምን ማ ምን አድርግ ቢያንስ አትጸጸትም እንዴ ተፈጠረሽ ብለሽ ኖርማል ነው እንዴ የምትሆነው ልቀኝ አለ እንዴ ተጸጸትኩኝ አልተጸጸትኩኝ ምንም ማመጣው ለውጣለ ዲ አንተ ስለ እሷ ነው እንደዚህ አይባልም ምንድን ነው ለእዚህ የሚያንገብግብሽ እንዴ በቃ የአንቺ ብቻ አንቺ ብቻ የለፋሽበት እኳስ መሰልሽ በቃ ብቻዬን ነው የሰራሁት ምናምን አልሽ እኮ እንዴ ብቻዬን ነው አብረን ሰራነው አብረን ሰራነው ብዬው መጥፋት አለበት መውደም አለበት እኮ ታዲያ እኔም እኮ ተሰምቶኛል እኔም ደብሮኛል እንዴ የእኔም ልፋት እኮ ነው አይደል እንዴ ዝም ብለን የሆነ እንዴት ነው በቃ ራስሽ ብቻ የሆነ ነገር የአንቺን ነገር አንስቼ እንደዚህ ወረ ወርኩት ምናምን አስመሰልሽ እኮ አሁን ስነሳት ማትጠቀምበት ስነሳት ማታስብ እኮ ነው የኔ ብቻ ነው እኔም ያንቺ መባባል ጀመር ደግሞ እ ያለው ብቻ ነው ማለት ምን ማለት ነው አልገባኝ። አንተ በስነሳት ማትይዞ ነው ነው አንቺ ብቻ የሚሆነው ባልጠቀም እንደፈለኩ ባደረገውስ የአንቺ ብቻ ለምንድን ነው የሚሆነው? ችግር የለውም ሁሉ ነገር ማጥፋት ትችላለህ።

ራሱ አረ፣ አይደለም እንዳንቺ እያየው ነው ራሱ። እንዴ ለኔ ማን አይገከም ማን ነው? እውነቴን ነው ማን ነው? አረ በስመ አብ ምንድነው የምትይው? እና ኦቨር ላይ ተነስተ የነበረንን ነገር መመለስ ትችላለህ? በደንብ ይችላል። ነው መለስና ስጠኝ ችግር የለውም፣ መለስልኝ። ለኔና ለቤተሰቡ አሁን እንደዚህ የሚያንጨረጭልሽ ጉዳይ ምንድነው?

እኮ፣ እንዴት አድርገን ሪከቨር ማድረግ እንዳለብን ቤት ስራ እንጂ እና ስራ የሆነ ራስን እንደማረጋጋት ልሞክር፣ በላይ በላይ አጨምርብኝ ነገር ጨጓራ ደስ አለኝ። በጣም ነው ደስ

እኔነኛ እያበድኩ በጣም ደስ እኔነኛ እያበድኩ በጣም በቃ ምድል አስቡት፣ አስቡት አራት መቶ አስራ ስምንት ሺህ ፎሎወር ያለው ቲክቶካችን ቢጠፋ፣ አንድ አመት እኮ ነው የጠፋንበት። በቃ ተሳክቶልኛል እንዲህ ያለ ዋስ ላይ በእናትህ ጠብቀኝ። እኔም እንሰራለን። ኧረ እናያለን እንግዲህ፣ እንግዲህ ይኸውላችሁ አሳብደን አንጨርጭረን እንዳልኳችሁ ቃሌን አክብር ላይ ነው።